የ2017 ዓ.ም የ12ኛ ክፍል ትምህርት የማጠናቀቂያ ፈተና ከሰኔ 23 ጀምሮ ይሰጣል። የአዲግራት ዩኒቨርስቲ ዘንድሮ ከ1500 በላይ ተማሪዎችን በበይነ መረብ ለመፈተን የሚያስችሉ ስራዎችን አጠናቋል። 1500 የሚሆኑ ተማሪዎች እንፈትናለን። ወደ ከዚህ በተጨማሪ ደግሞ ወደ 400 የሚሆኑ ተማሪዎች ደግሞ በፔፐር ቤዝድ እንፈትናለን። ስለዚህ በሁለቱም ማለት ነው እና ከአምናው ጋር ስናነጻጽረው አሁን በተለይ ኦንላይን ፈተናዎችን ለማካሄድ ያለው ያለን ዝግጁነት በጣም ትልቅ ስለሆነ ሁሉም በከተማው ውስጥ የሚገኙ 12ኛ ክፍል የጨረሱ ተማሪዎች የግድ ካምፓስ ውስጥ ማደር አይጠበቅባቸውም። እየተመላለሱ ወደ ቤታቸው ኦንላይን ፈተናውን ይወስዳሉ። ዩኒቨርሲቲው በከተማዋ ለሚገኙ አምስት የመሰናዶ ትምህርት ቤት ተማሪዎች አስፈላጊውን ገለጻ በመስጠት ከመፈተናቸው በፊት እንዲለማመዱ እድል ተመቻችቶላቸዋል። ከዚህ ባለፈ በፈተና ወቅት የሚስተዋለውን ኩረጃን ለማስቀረት በቴክኖሎጂ የታገዘ የቁጥጥር ስራዎችም ይሰራሉ። ሞባይል ይዞ የመግባት ሙከራዎች በጣም ከፍተኛ ናቸው። እነሱ ጥብቅ ክትትል ማድረግ ያስፈልጋል። እስካሁንም ጥብቅ ክትትል እያደረግን ያለ ነው። አሁን ደሞ ትንሽ አስቸጋሪ የሚያደርገው የኤአይ ነገርም ስለሚገባበት ሙከራዎቹ በጣም ከፍተኛ ናቸው። እነዚህን ነገሮች በአግባቡ አንደርስታንድ አድርጎ በአግባቡ ፈተናውን ለማስኬድ ግን በቂ ዝግጅት አድርገን እየተጠባበቅ ነው ያለ። ትምህርት ሚኒስቴርም ባሉበት ቦታ ላይ ሆኖ ኦብዘርቭ ማድረግ የሚችልበትን ፕሪቪሌጅ አለ። እዛም ሆኖ መካተል የሚችልበትን ፕሪቪሌጅ አለ። እዚህም የእኛ የደህንነት አካላቶች ውስጥ ላይ በሲሲቲቪ ቦታ ላይ በሲሲቲቪ ካሜራ ቦታ ላይ ያለበትን ቦታ ላይ በመሆን የሚከታተሉበትና የሚቆጣጠርበትን ኤሪያ አመቻችተን አጠቃላይ ስራውን እንዲከታተሉ ማድረግ የሚቻልበትን እድል አድርገናል ያለ ማድረግ። ከዚህ በፊት ተማሪዎቹ ያን ነገር መኖሩን ማወቅ መቻል አለባቸው እና ከ12ኛ ክፍል ተማሪዎች አጠቃላይ ኦንላይን የሚፈቱን ተማሪዎች እዚህ በመጥራት ያን ልምድ እንዲያገኙ በማድረግ ክህሎታቸውን እንዲያዳብሩ በማድረግ አሳይተን ብዙ ጊዜ ወስደን እንዲለማመዱ አድርገናል። በትግራይ ክልል ከ30 ሺህ በላይ ተማሪዎች በወረቀት 6 ሺህ ደግሞ በበይነ መረብ የ12ኛ ክፍል የመልቀቂያ ፈተና ይወስዳሉ። ለዚህም በክልሉ የሚገኙ ዩኒቨርሲቲዎች የተዘጋጁ ሲሆን፣ የኢንተርኔትና የኤሌክትሪክ መቆራረጥ እንዳይኖርም ዝግጅቶችን አድርገዋል። ኩረጃ ብቁ የሰው ሀብት በማፍራት ረገድ ሀገር ላይ አሉታዊ ጫና የሚያሳድር ነው። ተማሪዎች ይህንን ተገንዝበው መመሪያውን አክብረው እንዲፈተኑ የግንዛቤ ስራዎች የተሰራ ሲሆን ያልተገቡ ድርጊቶችን በሚያደርጉ ተማሪዎች ላይ እርምጃ ይወሰዳል። የተማሪው ግዴታ ግን በጣም ስሬስ ነው። አምናው ውብ ያቸገ ያጋጠመን ችግር በዲስፕሊን ምክንያት ልሞስ አንድ ሞተ ሃያ ተማሪ ተባረዋል። ውጤታቸውን በዛ ልክ ተሰርዘዋል። አሁን እሱ እንዳያጋጥም ጥንቃቄ ማድረግ አለባቸው። በጣም ጥንቃቄ አንድ ሞባይል አላስፈላጊ ንብረቶች ሞባይል ብቻ አይደለም የሆነ እነዚህ ሻካራ ብረቶች ምን ይሁን ምን ብረት መያዝ እንደሌለባቸው፣ የኤሌክትሮኒክስ መሳሪያ መያዝ እንደሌለባቸው፣ ከጓደኞቻቸው ተሰብስበው በግልም ይሁን በግሩፕ መጠላት መጮህ እንደሌለባቸው፣ ስነስርዓት ይዘው መግባት እንደሌለባቸው። እንደገና ሰዓትን ማክበር አለባቸው። በሀገር አቀፍ ደረጃ ከ600 ሺህ በላይ ተማሪዎች በሀገሪቱ የተለያዩ ዩኒቨርሲቲዎች ይፈተናሉ። ተማሪዎች በበይነ መረብ መፈተናቸው የትምህርት ጥራትን ከማስጠበቁ ባለፈ ተጨማሪ የቴክኖሎጂ እውቀታቸው እንዲዳብር ይረዳል ይላሉ የትምህርት ሚኒስትሩ ዶክተር ብርሃኑ ነጋ። ባለፈው ዓመት 29 ሺህ ተማሪ ነው ኦንላይን የፈተን ነው። ዘንድሮ ወደ 150 ሺህ ለመፈተን ነው እየተዘጋጀን ያለ ነው። ይሄም ዝም ብሎ ፈተናውን የፈተናውን ሎጂስቲክስ ለማቅለል ብቻ ሳይሆን ተማሪዎች ዲጂታል ከሆነው ሕይወት ጋር እንዲገናኙ፣ ይሄ ደግሞ ከተማ ውስጥ ያሉ የተወሰኑ እንትኖች ብቻ ሳይሆን ገጠር ድረስ ገጡ በትምህርት ቤት ደረጃ ወርዶ ከዚህ ዲጂታሊ መስራት ብቻ እኮ አይደለም ከዲጂታል እንትኑ ጋር ሲዋሃዱ ከትምህርት ቤት ውጪ እውቀትም ያገኛሉ። ከቴክኖሎጂ ጋር በተያያዘ የሚያጋጥመውን የእውቀት ችግር ለመፍታትም ተማሪዎቹ ወደ ዩኒቨርስቲዎቹ በመሄድ ከወዲሁ ተጨማሪ ልምምዶችን እንዲያደርጉም ጥሪ ቀርቧል።